የተመሳሳይ ፆታ ጋብቻዎች በጥንታይቷ ግሪክና ሮም እንዲሁም በአንዳንድ የቻይና ክፍሎችና በጥንቷ አውሮፓ ክፍል ውስጥ ለተወሰኑ ጊዜያት እንደነበር ይገመታል። በግሪክ በወንዶች መካከል የሚደረገው ፔዳስቴክ የተባለው ግንኙነት ከጋብቻ ጋር ተመሳሳይነት ነበረው። ይህ የወንዶች ለወንዶች የጋብቻ ግንኙነት ታዲያ ጊዜው የሚባል አይነት ነበር። አንደኛው አሥራ ሰባት ዓመት ሲሞላው ግንኙነቱ ወይንም ጋብቻው ያበቃል። በጥንታዊቷ የግሪክ ጽሑፎች ውስጥ የተመሳሳይ ፆታ ጥምረትን የሚያሳዩ በርካታ ማስረጃዎች ተገኝተዋል። በተመሳሳይ ፆታ ግንኙነት ውስጥ ስማቸው ከሚነሱ ታዋቂ የግሪክ ጥንዶች መካከል ሃርሞዴስና አሪስቶጊቸን፣ አሌክሳንደርና ሄፋኢስቲዮን እንዲሁም አጋቶንና ፓውሳኒያስ የተባሉት ይጠቀሳሉ። አንዳንድ ቀደምት የአውሮፓ ማህበረሰቦችም የተመሳሳይ ፆታ ግንኙነቶችን ተግብረዋል። በጥንቷ ግሪክ የነበረው የተመሳሳይ ፆታ ፍቅር ልምምድ ብዙ ጊዜ ፔዲራስ የተባለውን መልክ ይዝ ነበር። ይህ የተመሳሳይ ፆታ ግንኙነት በሀገራችን ያላቻ ጋብቻ የምንለው አይነት የዕድሜ ልዩነትን የሚገልጽ ሲሆን፣ ነገር ግን ግንኙነቱ በወንዶች መካከል የሚደረግ ነው። በጥንታዊቷ ግሪክ የተፈጸመው ይህ ፔዴራስ የተባለው የተመሳሳይ ፆታ ስርዓት እድሜው ከፍ ባለና በአስራዎቹ ዕድሜ ውስጥ በሚገኝ ወጣት ወንድ መካከል የሚደረግም የታወቀ ግንኙነት ነበር። በቻይና ደግሞ ዙሁ በተባለ ስርወ መንግስት ዘመን ይህ የተመሳሳይ ፆታን አብሮነትን የመቀበል ሂደት ተስተውሏል። ይህ ስርዓት በቻይና ብቻም ሳይገታ በጥንታዊው የአውሮፓ ታሪክ ውስጥም ሊከሰት ችሏል። ይህ አይነቱ ግንኙነት ከተለመደባቸው ስፍራዎች መካከል የምትገኘው ጥንታዊቷ ሩም፣ ነገስታቷም የዚሁ አካል ተሳታፊ ነበሩ። ቢያንስ ሁለቱ የሮማ ንጉሠ ነገሥት በተመሳሳይ ፆታ ጋብቻ ውስጥ ተገኝተዋል። ወንድን ያገባ የመጀመሪያው የሮማ ንጉሠ ነገሥት ኒሮ ሲሆን፣ በተለያዩ አጋጣሚዎች ሁለት ሌሎች ወንዶች እንዳገባም ይነገራል ከአንደኛው ምዕት ዓመት ጀምሮ። የተመሳሳይ ፆታ ጋብቻ በተለይ በእነዚህ አካባቢዎች ላይ ሲካሄዱ እንደነበር የሚያመላክቱ በርካታ ጽሑፎች ተሰንደዋል። ነገር ግን በሮማውያን ግዛት ውስጥ ከ1342 ዓ ምት ጀምሮ ይህ ስርዓት እንዳይፈጸም ታግዷል። ይሁን እንጂ ህጉ ግን ብዙም ተፈጻሚ ሊሆን አልቻለም። የተመሳሳይ ፆታ ጋብቻ በ342 ዓ ምት በጥንታይቷ ሮም ንጉሰ ንጉሠ ነገሥትና ኮንስታንስ የተከለከለ ነበር። ይህንን በሚያደርጉ ሰዎች ላይም ቅጣት እንዲጣልባቸው ህጎች እንዲወጡ ተደርጎ ነበር። ታዲያ በመካከለኛው ዘመን ይህንን ድርጊት የሚደግፉ ደግሞ የሚቃረኑ ነገስታት ታይተዋል። በ390 ዓ ም የክርስቲያኑ ንጉሠ ነገሥት ቫለንታይን ዳግማዊ፣ ቴዎዶስዮስና አርካዲስ አርካዲየስ የግብረ ሰዶማይነት ግንኙነት ህገ ወጥ እንደሆነ አውጀው ጥፋተኛ የሆኑትም በህዝብ ፊት በህይወት እንዲቃጠሉ ተፈርዶባቸዋል። በቅድመ ክርስትና ሮምና ግሬክ የተመሳሳይ ፆታ ግንኙነትን የሚጸየፉ ቢሆንም ግብረ ሰዶማውያን መሆንን የሚመርጡ ግን ነበሩ። በአውሮፓ ከመካከለኛው ዘመን በኋላ በብዙ ሀገሮች ውስጥ የተመሳሳይ ፆታ ግንኙነቶች በቤተ ክርስቲያን ወይንም በመንግስታት የሚጠሉበትና ክልከላዎችም የሚደረግባቸው ሂደቶች ነበሩ። በመካከለኛው ዘመን መጨረሻ ላይ ግን የተመሳሳይ ፆታ ጋብቻዎችን የሚደግፉ ማህበራት ብቅ ማለት ጀመሩ። በነዚህ ማህበራት በኩል እንደ ተስፋፋ የሚታመነውና ወደ ስፔን ያመራው ይህ ልማድ ስፔን ውስጥ በሚገኝ ማዘጋጃ ቤት የተመሳሳይ ፆታ ጋብቻ ተደርጓል። በአስራ ስድስተኛው ክፍለ ዘመን ፈረንሳይ ፈላስፋ እና ታዋቂ ድርሰት ጸሐፊ ሚሼል ደሞንቼን ከጥቂት አመታት በፊት የሮማ ካቶሊክ ቤተ ክርስቲያን ትሬዲንታይን በተባለው ቅዳሴ ስነ ስርዓት የተመሳሳይ ፆታ ጋብቻ መደረጉን ዘግቧል። በ19ኛው ክፍለ ዘመን በዩናይትድ ስቴትስ ሴቶች ሲጋቡና አብረው ሲኖሩ የነበረውን ግንኙነት እውቅና አግኝቶ ነበር። በወቅቱ የቦስተን ጋብቻ ተብሎ የሚጠራ ነበር። ትሮይ ፔሪ የተባሉ የካቶሊክ ቄስም በ1968 በዩናይትድ ስቴትስ የመጀመሪያውን የግብረ ሰዶማያን ሰርግ አከናውነዋል። ነገር ግን ይህ ሰርግ በሕጋዊ መንገድ እውቅናን አላገኝም። ይህ የተመሳሳይ ፆታ ጋብቻ በሂደት ወደ ተለያዩ የአሜሪካ ግዛቶች መስፋፋት የቻለ ሲሆን አልፎ አልፎ ግን ክልከላና ተቃውሞ ሲገጥመው ታስተውሏል። በወቅቱ በኒውዮርክ ግዛት ውስጥ ፍቃድ ሳይሰጥ የተካሄደው የተመሳሳይ ፆታ ጋብቻም ክስን አስተናግዶ ነበር። ታዲያ ይህንን ክስ በመከላከልና ለማስቆም በዋሽንግተን ዲሲ የተመሰረተው ሂማን ራይትስ ካምፔን የተባለው የግብረ ሰዶማውያን መብቶች ተከራካሪ ቡድን ሊቋቋም ችሏል። በሰሜን አሜሪካ በገበሬው ተወላጆች ማህበረሰብ መካከል ግብረ ሰዶማዊነት እንደነበርም ይታመናል። እናም በዚህ የማህበረሰብ ጎሳ ውስጥ የተመሳሳይ ፆታ ግንኙነትን የፈጸሙ ግለሰቦች ቅዱስ እንደሆኑ ተደርገው ይታዩ ነበር። በከፍተኛ ተቀባይነትም ይስተናገዳሉ፣ በአክብሮትም ጭምር ሲሉ የአንትሮፖሎጂ ባለሙያው ብሪያን ጊሊ ይናገራሉ። በዚህ ሁኔታ ውስጥ ተቀባይነትን እያገኘና እየተስፋፋ የመጣው ይህ እንቅስቃሴ በተለይ በፈረንጆቹ 2015 የዩናይትድ ስቴትስ ጠቅላላ ፍርድ ቤት ይህ ጋብቻ መሠረታዊ መብት እንደሆነና ለተመሳሳይ ፆታ ጥንዶች ህጉ እንዲፈቀድ የሚያስችል ትዕዛዝን ወስኗል። በዩናይትድ ስቴትስ ውስጥ የተመሳሳይ ፆታ ጋብቻ ህጋዊ እውቅና የተሰጠውም በ2004 ነበር። የተመሳሳይ ፆታ ጋብቻ በአሁን ጊዜ በሀያ የአውሮፓ ሀገሮች ህጋዊ ነው። እነ አንዱራ፣ ኦስትሪያ፣ ቤልጂየም፣ ዴንማርክ፣ ፊንላንድ፣ ኦስትኒያ፣ ፈረንሳይ፣ ጀርመን፣ አይስላንድ፣ አይርላንድ፣ ስዊዘርላንድና ዩናይትድ ኪንግደምን ጨምሮ ሌሎች ላይም ነገር ግን ይህ የአውሮፓውም ሆነ የዓለም አብዛኛው ሀገራት የተቀበሉትን ይህንን የተመሳሳይ ፆታ ጋብቻም ብቻም ሆነ ግንኙነትን ኢትዮጵያ የተቀበለው የሃይማኖት ተቋማቶቿም የሚያወግዙትና የሚተቹት ነው። ነገር ግን ይህ ከማህበረሰብም ከሃይማኖትም ያፈነገጠው ተግባርና ድርጊት መችና እንዴት ተሰዶ ወደ ኢትዮጵያ ምድር እንደመጣ ይህ ነው ለማለት የሚቸግር ነገር ግን የሚታይ ነገር ሆኗል። ይህ የክፋት ወረርሽኝ ውስጥ ለውስጥ እየተስፋፋ እየተስፋፋና ትውልዱን እየበከለ ነውና፣ ልብ ያለው ልብ ይበል። ታሪኩን አድምጠው ከወደዱት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።